ሰላም የዘጠኝ ሳምንት ምን እርጉዝ መሆኗን ዶክተር አረጋገጠ በዛሬው እለት ማለት ነው። እንዲሁም እናቷ ሜላትን የምትይዘውም የምትጨብጠውም ነገር አጣለች። ልጇ እርጉዝ መሆኗን አላወቀችም። እሷው ደግሞ ልትናገር ገር ፈቃደኛ አይደለችም። ስራ ሁሉም መረበሽ ሆነ። ውጪ ከክላሴ እንዳትነኪኝ፣ ብቻዬ መሆን እፈልጋለሁ ያለች በስንት መከራ ከታረቁ ሳምንት ሳይሞላ ሌላ ጭንቀት። እናትም የልጇን እቅፍ ናፍቋት ልጅም ደግሞ የእናትን እቅፍ ናፍቋት እየተቃቅፉ አራት ቀን ሳይተኙ ይሄን ነገር ተፈጠረ። ነገር ግን ሜላት ምንም አታቅም። ሰሞኑ እንደተቆረጠው ሀና እርጉዝ ነሽ ወይ ስትላት ተቆጥታ ነበር። እርጉዝ ሳይሆን ጓደኛ አለሽ ወይ? የምን ጓደኛ ቦይፍሬንድ ስትላት የለኝ የማለቻት ለምን ጠየቅሽኝ? ብላ ደግማ ጠይቃት ነበረ። ተሳውሳላችሁ አይደል? አይ ይሄ የሚያስመልሰው ምናልባት እርግዝና ከሆነ እኔም ሙያዬ ዶክተር ስለሆነ አለች። አያቸው፣ ይሄን ሁሉም እውቀት ተሸክማ ዶክትሬት እውቀት ኖራት የሰው ቤት ዝቅ ብላ ትሰራለች። አያቸው እንደዚህ ይሄ ትልቅ ትምህርት ነው። አንዳንድ ሰው ተምሮ ጨርሶ የግድ የመንግስት ሰራተኛ መሆን በአሁኑ ሰዓት ተምሮ ድግሪ ምናምን ያለው በየመንገዱ ነው ያለው። ዝቅ ብሎ ከሰራ ግን እንደ ሃኒ ማለት ነው። የአሪፍ ትምህርት ነው። ስለዚህ የግድ የመንግስት መስሪያ ቤት ከተገኘ ጥሩ ነው፣ ሰው ለፍቶ ተምሮ ደክሞ መሰራበት እንዲሁም ደግሞ ማለት በተማረበትን በሰለጠነበት በተመረቀበትን ስራ መስራት ከተገኘ ጥሩ ነው። ግን በአሁኑ ሰዓት ይሄ አለ ወይ የሚባለው ቢባል ይሄ ጥያቄ ቢነሳ ይሄ መልሱ እናንተ ግን ዝቅ ብሎ መስራት ግን ተምሮ የግድ ያን ነገር ካላገኘ የግድ መንገድ ላይ መቀመጥ ድንጋይ ላይ መቀመጥ የለበትም። እንደዛ ብዙ የሚቀመጡ ወንድሞች እህቶች አሉ። ሲታዩ ራሱ የተማሩ አይመስሉም። ሰው ኮ የሚያየው ፊቱ ይሄ ፊዚካሊ እንትኑ ነው የሚያየው እንጂ ይሄ አእምሮ፣ እውቀቱ አይደለም። እነዚ ሰዎች ዝቅ ብለው ታች ወደ ሊስትሮ ቢቀቡ ነግ የተሻለ ነገር ያገኛሉ። እንደዚህ የሚሆኑ ብዙዎች አሉ። ምናልባት ቃለ መጠየቅ ሲደረግላቸው ካያቸው በየመንገዱ ተምሮ ሁለት ሶስት ዲግሪ የያዛ። ታስታውሳላችሁ፣ ከዚህ በፊት ማን ነው መንገደኛው የሚል ፌስቡክ ፔጅ የምትከታተሉ ከሆነ ያንደዛ ቀን አልቅሻል። አቅሙናት ለመናገር ከወሎ ነው ከየት ነው መጣሁ አለ። በቃ ስታዩ አደልን የመተመራ ስራ ለማፈላለግ እንትን፣ ምንድነው ይሄ በየመስሪያ ቤቱ ወረቀት ታስቀብላችሁ በተመረ የስራ እንትን ውድድር ማለት ነው አዲስ አበባ ታገኛለህ ተብዬ እዚህ ለማስገባት መጥቼ መሳፈር ያጣው ምንድን ነው። ሁለት ሶስት ድግር ያለው ግን ልጁ ስታዩት ላይ የተማረ ምናምን ሳወቀ እንደዛ ነው የሚያየው መንገደኛው ራሱ በጣም ነው ያለቀሰ። ልብሱ ጫማው፣ ምናምን በአንድ ለአንደኛ ክፍለ ገባ አይመስልም። ነገር ግን ብዙ አሉ እንደዚህ አይነቶች። እንደዚህም ደግሞ ተምሩም ለፍቶም ዛሬ ኢትዮጵያ ውስጥ እኮ ወላጅ ሳይማር ልጁን ያስተማረ ወላጅ ነው ያለው። እንደዛ ሆኖ አስተምሮ ግን ስራ ላይ ሲታይ በየመንገዱ ነው አለ በየመስሪያ ቤቱ በየንትኑ ወረቀት ለማስገባት ሆ እንደገና ወደ ሀገሩ መሄድ ምንድን ነው መሳፈሪያ መንገድ ላይ ሲያለቅ የተማረበት የተመረቀበትን ድግሪ ውጤት ሲናገር የምር በጣም ነው የሚያስለቅሰው። ስታዩት የተማረ አይመስልም። ግን ብዙ እንደዚህ አሉ። ግን ዝቅ ብለው አሁን በምንራምጠው ብሃና ነው ዶክተር እንትን ዶክተር ኔት እንትን ስላለኝ ምናልባት የሚያስመልሰው አርግዘሽ ሊሆን ይችላል አለቻት። እዛ ገላም እንዴት ነው እንጂ እንደዚህ የምትው ጨራሽ ፊት ስሰጥሽ ምናምን አለቻት። በነፋስ ነው እንዲህ የሚረግዘው? አይ አስመልሰኝ ስላልሽኝ ነው በጣም ይቅርታ ብላ ያው ተማረሰው በትህትና ስጠይቀትም እቺወኛዋ ደግሞ ልታስቀምሳሳት አልቻለችም። በጣም አፋጠና አስወጣች። አት ከክላስዋን እሺ ብላ ወጣች። ከዋድ ስትወጣ ደግሞ እንትን ካለ ዶክተር አለ ሰጥሽ አለው ቁጥር ሄደሽ ቼክ ታደርጊያለሽ ብላት ነበረ ከኋላ ይህ ሁሉም ምልክቱ ስንተሰተን ሳት ወደ ግዷ አናጋ ደውላ ዶክተሩን አናግራ ስትሄድ እንግዲህ የዘጠኝ ወር ርጉዝ መሆኗን ወይ ደግሞ ዘጠኝ ወር ጽንስ በወድዋን እንዳለ ተነገራት። ከዛ ው ለማስወጣት ወይም ደግሞ ምንድነው እንደዛ መድኃኒት ጠይቀው ነበረ። ዶክተሩ ይሄ በጣም እኔ ወደድኩት፣ ይሄ ስነ ምግባሬም አይደለም ሙያዬም አይደለም አላት። እንዲህ ምን አይነት ሰው ነ ብላ እንደገና እሱን እንትን ማለት እንድገና ሀናን ይሄን ለማድረግ ወይም ደግሞ እንደዚህ አይነት እሺ፣ ይህን ዶክተር አንቺ ያገኛኘሽኝ፣ ሌላ ደግሞ ይህን ነገር የሚያስወርድ ዶክተር ማገኘት አለብሽ አለቻት። አያችሁ ሙያ። ሀናም ደግሞ ምንም ብትወዳድ ይሄን አደርግ አልችልም፣ ይሄን ነብስ ነው አለች አይደል? ነብስ ነው። ለምን ያን እንትን ያለሽን ልጅ ጓደኛ የለሽን ብለሽኝ ነበረ ስትላት፣ አዎ ሆነ እንትን ነበረ። ከዛ ተናገረች። አንድ ቀን ብቻ ነው ከኔ ጋር ያደረው አለች። እንግዲህ በአንድ ቀንም እንደሚረገዝ ወቁ። እዚህ አጋጣሚ ማለት ነው በአንድ ቀን ነው ያረገዘች እና እሱ ባይሆን እንደው ይህን ነብስ ለከማጥፋት ይህን ልጅ ነግረ ነው ሽማግሌ እንዲልክ ማድረግ ትችያለሽ አለች። እዚህ ጋር ደግሞ ያዙልኝ፣ ሌላው ደግሞ ስትላት ምናለች አለች፣ አይ አይፈልግም። እኔ ሁሌም ብር ስለምሰጠው ነበረ የሚጠጋኝ፣ የብር ነበረ የሚጠጋኝ። ስለዚህ አሁን ደግሞ ያን ብር ተጣልተን ቀርቷል። ለምን ከማየ መታረቅን አይወድም አለች። ያችው ለምን ብሩ ከእናቷ ተቀብላ ነው የምትሰጠው የነበረው ስለዚህ ከእናቷ ሲትታረቅ እሱን ትቷት ሄደዋል። ብር ከሌለሽ አንቺ ወንድ ነሽ ብሎኝ ነው ሞራኔ ሰብሮ የሄደው አለች አስባች። ወንድነሽ አንቺ ወንድ ነሽ ብር ከሌለሽ። ብር በብር እንዲህ ወንድ በብር ሆነ እንዲ እንዲህ ነው ነገሩ፣ አልገባኝ አንተ በነገሩ ያው በዚህ በአሁን ሰዓት ያው እንደዛ ነው። ብዙ ብር የሚበሉ አሉ። ብራቸውን በልቶ ደግሞ አስረግዘው የሚጠፉ አሉ። ወልደውም የሚጠፉ አሉ። ፍቅረኛ ነን ተብሎ በየፌስቡኩ በየቲክቶኩ ተዋውቀው ደግሞ ው የሚል ብሬ በላ የሚለው መሲ ብርጅቶች አቃዳላቸው ዱባይ ያለች ዋለጅ እንዲሁም ደግሞ ሐቢባ እዛ ቤት የሚሰበሰበው ሕዝብ በተለይ መሲ እና ሐቢባ ቤት የሚመጣው በአብዛኛው ብሩ የተበላ ስለዚህ አሁነ ሰላም የገጠመት እንደዚህ አይነት ነው። ብር ከሌለሽ ወንድ ነሽ ብሎኝ እንደገና ሞራኗን ሰብሮ ሰባብሮ ስለዚህ እንግዲህ እንደዚህ አይነት ከእናቷ ሳትታረቅ ማለት ከእናቱ ከእሷ እናቷ ጋር ስትታረቅ ከታረቀች ብር አትሰጠኝም ብሎ ትቷት ሄደዋል። እናቷን ተጨንቃለች፣ አሳቸዋል። በዚህ ደግሞ አሁን ትላንትና ተፈጠረ ነገር ምናልባት አይታችሁ ሊሆን ትችላላችሁ። ፌስቡክ አካባቢ አንድ አሌክስ የሚባል ልጅ እና ዴዚ ዳይዚ ታውቋታላችሁ ሁላችሁም በኢትዮጵያዊ በጣም አማርኛዋ የሚያስቅ አባቷ አሜሪካዊ እናቷ ደግሞ ኢትዮጵያ የሆኑ ትላንትና ከእናቱ ጋር ማለት ከልጅቱ ጋር ኢቤስ ላይ ቀርባ ነበር። ከዚህ በፊት ብዙዎቹ ሰምታችኋል ይህን ታሪክ ያው ጓደኛ አለች ወይ ብላ ስትጠየቅ ጅንጅና የለም ምናምን ብላ ከኋላ ያው አሌክስ የሚባል አሞራው አሞራው የሚባል ጓደኛ እንዳለች ከዛ ታወቀ። ፌስቡክ ምንትን በቲክቶክ ይታወቃሉ። ያው እስካሁን እያሉ ነበር። ባለፈው ራሱ ይፋ አጡት፣ ወዳታለሁ፣ አፈቅዳታለሁ፣ ወደ ኋላ ሚስት የምትሆነው እሷ ነች። እኔ እንደ ሰው አይደለም ግን ገንዘብዋን ደግሞ ከእናቱ እንትን አሉ ከእናት ማለት ነው። ምክንያቱ ሲነገር በጣም ነው አሳዝነኝ። እኔ ቤተሰቦቿ ሁሉም ወደዋታል፣ አያቴ ድረስ በደገራችን ላይ ልጅቷ የምትወደድ ነች። ከዛ የእሷ እናት ደግሞ አልወደደችም። ትናንትና ይሄን እንትን አለ እሱ ደግሞ እናትዋን ጠላ። ልጅቷ ነው የሚወደው፣ እናትዋን ግን እሱ እንትን አለ ሰድቦኛል። ሴትዮም ደግሞ ትንሽ እንትን ነገር ነች። ልጄ ብቻ ሳይሆን እኔም ሳያፈቅር አይቀርም አግብተሽ አሜሪካ ውሰጅኝ ብሎኛል ምናምን አለች። ዋናው ነገር እሱ ሳይሆን ልጁ እናቷን አይወዳትም። እናትዮዋም ደግሞ ልጁን አትወዶ። በቃ በወጣው መሰረት ማለት ነው። ስለዚህ አሁን የምንመጣ ነው የሰላምን ጓደኛ ከእናትዋ ጋር ስትታረቅ ትቷት ነው የሄደው። ምክንያቱም ብር ተቀብላ ስለምትሰጠው በአሁን ሰዓት ብር ነው ጋይዝ። እናትየው ደግሞ የአምር ሁሌም ስለምትቀበላት በአሁን ሰዓት ደግሞ አልተቀበለቻትም። እናትየው ደግሞ ደነገጠች። ለምንድን ነው ብር ማጠይቅኝ? ብር እየጠየቅሽኝ ጀምረ መጀመሪያ የምትጠይቃት ብር እሱ ስለምትሰጠው ማለት ነው ገባችሁ አይደል ብር እየጠየቅሽኝ አይደለም ብር አልወሰድሽም ብር ስጥሽ አይ እኔ ስፈልግ ራሴን ጠይቅሻለሁ አሁን አልፈልግም አያስፈልገኝም አለች እና በአሁኑ ሰዓት የመጡ እንደዚህ ዘመናዊ ናቸው ብር የሚፈልጉ ከእናት ከእናት ዋስደውን የልጅ ደስ ይለው ነበረ ግን ከእናት ወርከት ታረቀች ብሯን አላገኘም ነው አለ ትላንትና ይሄ አሌክስ የሚባለው ልጅ ለምንድን ነው ከእናቷ እንትን ነው፣ አይ፣ ልጅቷ እየጎዳቻት ነው። ጭራሽ በእናት ቀረብኩ አለ እሱ። እኔ ልጅቷን ምንም ብሯም ቲክቶክ ስራቸው ትበላ አልፈልግም አለ። አላገባት ገና ጓደኛው ነው። አካውንቷ እሱ ጋ ነው። ለምንድን ነው አንተ ጋር ሆኖ ሲባል፣ አይ ስለሆነ ችግር የለውም። እናቷ ታስቃያታለች። ትምህርት ልታቋረጥ አልፈልግም፣ ትምህርቷን ልትማር ፈልጋለሁ። በእናት ላይ ትዕዛዝ ልጅቷ ደግሞ በጣም ነው የምትወደው። ሴትየዋ ደግሞ እኔ አሳደግኩ ኢትዮጵያውም እንድትወድ አደረግኳት እኔ ነኝ፣ መመስገና አለብኝ። እንደ ነጭ አይደለም፣ ሀገሯ እንድትወድ፣ ባህሏን እንድትወድ ነው አሳደግኳት አለች እናት ጋር እናት ጋር ልጅ አልወደደችው። እሱም ደግሞ እንደዛ በእናት ቀረብኩ፣ ትምህርት በአሁኑ ሰዓት ትምህርቷን አቋርጣለች፣ ትማር ፈልጋለሁ። ብሯም ግን ማንም እንትል ሊላት አልፈልግም። ጨራሽ ወደ ብር ገባ። በልጅቷ በሰራችው ብር አስባችሁታል? እንዴ እናትዋ ነች ተባለች። እናትዋ ትሁን ምንም ደስ አላለውም። ስለዚህ በጥቅልል ሳደርግላችሁ እንግዲህ የሰላም መገጠማት ይሄ ነው። ሀናን አባቷን ታክመዋል። ደስ ይላል። እንኳን ደስ አላችሁ መቶ ሺህ ብር ያው አሰሪ አስገብታለች። እናትዋን በላት ከኋላ ያው እናት ልትሆን ይገናኛል። ይህ ነገር አይቀርምና አሁን ሰላም ትወልዳለች ወይስ ልጁ ይወርዳል? እናትዋስ ታቃለች ወይስ እንዴት ነው? ተደውሎላታል በነገራችን ላይ እንገና ስትጣላት ይሁን ይህን ወሬ ስትሰማ እርግዝናው ስትሰማ የሚለው ወንድሟስ በጣም የምትወደው ምን ይል ይሆናል። ይህም ሌላው ጥያቄ ነው። እስቲ እናቷ እስከምትመጣ ድረስ ነው የተቋረጠው። አሁን ቀጣዩ እናቷ ስትመጣ ምን ትላለች? ይህ ሁሉም ወድቃ ስታያት ነው ነገሩ። አብረን እንምና ይሆናል። ዛሬው ይሄን ይመስላል። በያላችሁ ሰላማችሁ፣ ሰላም ልጁ አታስወርጂው፣ ውለጂው። ምንም ችግር የለውም። እናትሽም ታሳድገዋለች። ችግር የለውም። አይዞሽ እንግዲህ አሁን እንደወደቀች ነው። ልጁ ጣይ ጣንትን ይፍረሳ ይፍረሳ የሚታወቅ ነገር የለም። ሰላማችሁ ይብዛ። ባይ ባይ።